አንስተዋል። ከዛ ባሻገርም አጠቃላይ ለዚህ ዝግጅት ወደ 37 ሚሊዮን ብር በጀት መያዙን አንስተዋል። ይህ ደግሞ አጠቃላይ የስፖርቱን ገጽታ ይበልጥ ለማጠናከርና አየር ኃይሉ በስፖርቱ ዘርፍ ያለውን እንቅስቃሴ ይበልጥ ለማጠናከር